የሚጣፍጠው ወደሚመር ይቀየራል። ጠጣለህ። የምራችሁን ነው። እንዲህ ግራ ገብታችሁ እያየሁ ያለሁት አረ፣ ወገን ተበላሽተናል። ውስጥህን ሰላም ነው የሚያደርገው። የምን ሰላም ነው የምትየው? ሲጥፋ የመላጣ ልጅ ጣጣት የተሰማችሁ ነው

ሰላም ሰላም ሰላም፣ እንዴት ናችሁ? ስራሽ ነው ያስቅሽ። እንደዚህ ነው ስራ የሚያስሰስቀው። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን፣ ደህና ናቸው? እንዴት ናችሁ? እኛ አለ እግዚአብሔር ይመስገን፣ የተመሰገነ ይሁን ፈጣሪ። ደህና ነኝ፣ ደህና ነን። አንዳንዴ እረሳለሁ እረሳለሁ ሰው አለሽ። ዋናው መኖሪሽ ነው። ኑሪ ዘላለም ኑሪ አይባልም። ዘላለም ኑሪ አይባልም። ዘላለም እኖራለሁ ትለኛለች እ እንኳን ብሎ እንኳን መቶ ዓመት ከኖርን ይበቃል ይበቃሻል። ለማንኛውም ዛሬ ያብ እንግዲህ በጠዋት አራት ነኝ ግን እንደ የምጠይቅ ከእንቅልፌ ስነቃ ሳይሽ ነው። ቀን የሚበራ ቤ ይገባኛል። ለማንኛውም በጠዋት ልትዘይረኝ ኦር ልትጠይቀኝ መጥታለች ቤቴ እና የመጣችሁ ደግሞ አንድ ነገር ይዛ ነው። ሰው ቤት ባዶ እጅ አይከሄድም። እስከ ዛሬ ባዶ እጅሽ አልነበር እንደ መጣሽ። ለማንኛውም ዛሬ እንግዲህ እንድታዝኑብኝ አልፈልግም ጭራሽ ማለት ነው። ሊያዝኑብኝ እንደሚችሉ አውቃለሁ፣ ግን እንዲያዝኑብኝ አልፈልግም ዛሬ በማደርገው ነገር፣ ምክንያቱም እኔ እንድደሰት እኔ ፈታ እንድል እኔ እንድዝናና ስለሆነ የሁላችሁ ምኞት ወይም ፍላጎት ስለዚህ ዛሬ ደግሞ እሷ ይዛ የመጣችው ነገር አለ። እኔ እና እሷ ደግሞ እሷ ይዛው በመጣችው ነገር ፈታ ማለት መዝናናት አለብን እና ብቻ ልናገረው፣ እስኪ ልናገረው፣ ለማንኛውም ለምን ከምናገረው ከምናገረው ብናሳይ ይሻላል። ግን ከሱ በፊት ደግሞ የምናገረው ነገር አለኝ። ያው እንግዲህ ቢና ዩቲዩብ ሰብስክራይብ ስላደረጋችሁ እናመሰግናለን። ዩቲዩቡ ከታች ኮሜንት ላይ ፒን ተደርጎ ታገኙታላችሁ። እየገባችሁ ሰብስክራይብ አድርጉት። ወደ አምሳኬ ሊስጎ እና እናመሰግናለን ደግሞ 11ሺ ያስፈልገ አስራ አንድ ኬ ገብተዋል እና ለሱ በጣም ነው የምናመሰግነው። አሁንም ደግሞ እንቀጥል እየቀጠልን እየቀጠልን አምሳ ኬ ማስገባት አለብን፣ ያለብን ይገባዋል። ያው እናንተም ተወዱታላችሁ፣ ታከብሩታላችሁ። ስለዚህ ሰብስክራይብ እያረጋችሁት ማለት ነው። ኮሜንት ላይ አለ የእሱ ቻናል ማለት ነው። ስለዚህ ዛሬ እየገባችሁ ሼር አድርጉ። ው ቪዲዮ አለ። ስለዚህ በሱ ሼር እያደረጋችሁ ሰብስክራይብ አድርጉት እና ቆንጆ ቆንጆ ነገር ይዞ እንደሚመጣ አልጠራጠርም። ስለዚህ አሁን አምጩ አምጩና፣ ምን ነው ልትመልሽ ነው እንደ አመጣሽ አሳየሽ ልትነሽ ነው? ለማንኛውም አምጩና ከዛም በኋላ እንደሆነ እናሳያቸው። ቢያዩ ይሻላላል። መናገር ከበደኝ እኮ እኔ ቢያዩ ይሻላል። እንዴ፣ በዛ መጠጣት ጀመርሽ እንዴ? ያው እንዴት ነበረ? ባልና ቢስ ነው ጭራሽ

የምራችሁን ነው። እንደ ግራ ገብታችሁ እያየሁ ያለሁት አረ ወገን ተበላሽተናል። ሰላም ነው የሚያደርገው በቃ ሰላም ይሁን። ሰላማችሁ ይጥፋ። የምን ሰላም ነው? እንት መብታችሁ። ማን ያደረገው? አደራችሁ ሰክራችሁ ብቻ ነው በቃ ደስተኛ ነው የምትሆነው ነው የሚለው። ቀስ ቀስ ሳቅ ሳቅ ይለኛል። እንዲሁም ሀሳብ መሬት ብንቀመጥ

ወይ ቢኒ እንዴ ነሽ ወንድሜ፣ በሰው ስልክ ደወልኩብህ። እኔ በቃ ባይ የሆነ ነገር ተፈጥሮ ነው ማለት ነው። የእኔ ስልክ ባለንሳ የለውም ነው እና አረ ወገን እዚህ ጋር ተበላሽተናል፣ ተበላሽተናል እዚህ እህትህና ጓደኛ አንድ ላይ ቂጥ ገጥመው አስቸግረውናልና እየጠጡ ነው። አዎ። ኧረ ወይን ነው፣ እሱም ወይን ተዘጋጅተው እየጠጡ ነው። ለም ወሰነች እንግዲህ ይዛ የመጣችው እስከ ዛሬ ድረስ ምንም ነገር ይዤ ቤትሽ መጥቼ አላውቅም፣ እና ዛሬ አብረን ፈታ እንድንል እፈልጋለሁኝ ብላ ምንም ያክል ወይን ይዛ መጣች። ግብዳ ማለት ነው። እና እየጠጡ ምናምን እየጭሁ ምናምን ነው ሲመጣ እሷ ነች ይዛ የመጣችው እያልኩ አፈር አብረን

ታ እስኪ የሆዳችንን እናውራ። እኔ ብዘፍንላችሁ እንዲሰማችሁ። እንዳንች አላየሁም እስካሁን ተፈጥሮች በዓለም ላይ ምን ይሆን

መጣልሽ መተናል ወገን መተናል። ሰላም፣ አሁን እየጮሁ ነበር። አሁን ነው ያባሩት። ሰላም ሰላም ያው

መቼ ጠጥተሽ እምታውቂው ነው? መጠጥ እምጠጪው እንደ ሰው መጀመሪያ ጠጥቶ ነው። አንቺ ምን ታደርጊውስ ነው? ምግብ ነው እኮ በሶ ተቀለ፣ በሶ ነው። አንቺ ዝም በይ። ምን ሆነሽ ነው? ልጠይቃት ነው እና፣ ምን ታድያ በመጠጥ ነው እንደምትጠይቀን? ነይ ትላልቅ ልጆች ነው ፈለኩኝ። ነገሩ አሪፍ ነው፣ አንዳንዴ ያስፈልጋል።

ያ ጎረምሳ ሆነችብኝ፣ አነቀችኝ። ኧረ የምርሽን ነው። እኔ መዝናናት አልችልም። ያ በንት ጠጫ። ምንድን ነው? ምን ሆናችሁ ነው? ምን እያደረገች ነው? እናስቲ ውጪ ወደዚህ ነው።

ብቻ ጥሩ ልጅ አገረ ደሆነው አይደል?

ናና አረቢኒ እንዳትፈታ ሂድ በል ግረፍ፣ ቀይቅጣምንም አርግ። እንደዚህ አይነት ነገር የለም።